መጽሐፈ መሳፍንት ምዕራፍ አንድ እንዲህም ሆነ፤ ኢያሱ ከሞተ በኋላ የእስራኤል ልጆች፦ ከነዓናውያንን ለመውጋት ማን በፊት ይወጣልናል? ብለው እግዚአብሔርን ጠየቁ። እግዚአብሔርም፦ ይሁዳ ይውጣ፤ እነሆ፥ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ውጣ፣ እኔም ደግሞ ከአንተ ጋር ወደ ዕጣ እሄዳለሁ አለው። ስምዖንም ከእርሱ ጋር ሄደ። ይሁዳም ወጣ። እግዚአብሔርም ከነዓናውያንንና ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከነርሱም በቤዜቅ ውስጥ አስር ሺህ ሰዎች ገደሉ። አዶኒ ቤዜቅንም በቤዜቅ አገኙትና ተዋጉት። ከነዓናውያንና ፌርዛውያንንም መጥቷቸው አዶኒ ቤዜቅም ሸሸ። አሳደው ያዙት፤ የእጁንና የእግሩንም አውራጣት ቆረጡ። አዶኒ ቤዜቅም የእጃቸውና የእግራቸው አውራጣት የተቆረጡ ሰባ ነገሥታት ከገበታዬ በታች ፍርፋሬ ይለቅሙ ነበር፤ እኔ እንዳደረግኩ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፤ በዚያም ሞተ። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት በሰይፍ ስለትም መጥቷት፣ ከተማይቱንም በሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡቡ በኩል በቆላውም ውስጥ የሚኖሩትን ከነዓናውያንን ሊወጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነዓናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂርያት አርባቅ ነበረ። ሴሲንና አኪመንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅሪያት ሴፍር ነበረ። ካሌብም ቅሪያት ሴፍርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሌብም ትንሽ ወንድም የቄኔዝ ልጅ ጎቶልያል ያዛት፤ ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች፤ ካሌብም ምን ፈለግሽ? አላት። እርሷም በረከትን ስጠኝ፤ በደቡብ በኩል ያለውን ምድር ሰተኸኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄናዊው የሙሴ አማት ልጆችም ከይሁዳ ልጆች ጋር ዘንባባ ካለባት ከተማ ተነስተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ፣ በጽፋት የተቀመጡትንም ከነዓናውያንን መቱ፤ ፈጽመውም አጠፏት። የከተማይቱንም ስም ሄርማ ብለው ጠሯት። ይሁዳም ጋዛንና ዳርቻዋን፣ አስቀሎናንና ዳርቻዋን፣ አቃሮንንና ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበረ፤ ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገድሎች ነበሯቸውና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት፤ ከዚያም ሦስቱን የኢናቅ ልጆች አወጣ። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የብንያም ልጆች አላወጧቸውም፤ ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍም ወገን ደግሞ በቤቴል ላይ ወጡ፤ እግዚአብሔርም ከነርሱ ጋር ነበረ። የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞም የከተማይቱ ስም ሎዛ ይባል ነበር። ጠባቂዎቹም አንድ ሰው ከከተማይቱ ሲወጣ አይተው፣ የከተማይቱን መግቢያ አሳየን፣ እኛም ቸርነት እናደርግልሃለን አሉት። የከተማይቱንም መግቢያ አሳያቸው። ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጥያውያን ምድር ሄደ፤ በዚያም ከተማን ሠራ፤ ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንንና የመንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንና የመንደሮቿን፣ የይብላአምንና የመንደሮቿን፣ የመጊዶንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያን በዚያ አገር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከነዓናውያንን አስገበሯቸው፤ ፈጽመውም አላወጧቸውም። ኤፍሬምም በጌዝር የተቀመጡትን ከነዓናውያንን አላወጣቸውም። ነገር ግን ከነዓናውያን በመካከላቸው በጌዝር ተቀመጡ። ዛብሎንም የቂድሮንንና የነኅሎልን ሰዎች አላወጣቸውም። ነገር ግን ከነዓናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንና የሲዶንን የአህላብንም የአክዚብንም የሂልባንም የአፌቅንም የረአብንም ሰዎች አላወጣቸውም። በዚያችም ምድር የተቀመጡትን ከነዓናውያንን አላወጧቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌምም የቤት ሳሚስንና የቤት አናትን ሰዎች አላወጣቸውም። በምድሩም በተቀመጡት በከነዓናውያን መካከል ተቀመጡ። ነገር ግን የቤት ሳሚስና የቤት ዓናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው፣ ወደ ሸለቆውም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሻዕልቢምም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር ከአቅረቢም አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበረ።